እሺ እንዳት ፈሪ እንደ ቤትሽ ው የፈለግሽ ነገር ምናምን ጠይቂን፣ የኔ እናት፣ ራበሽ አይደለ? አይዞሽ እናት፣ እሺ። ሁሉም ነገር ያልፋል። አሜን። ስኛይህምበማግኘት የላሰብት እናገኘውናችሁ። ደህና ናችሁ ወይ? ሰላም ናችሁ አላችሁ እኔ ደህና ነኝ። ሲቀጥል ደግሞ ማለት ነው እንትን ምንድን ነው፣ እናቴን የሆነ ነገር ሰርፕራይዝ አደረጋት አለው። የምነግራት ነገር አለ። የሚሰማ ድምፅ አለ።

እዚህ ቤት ውስጥ ምን ሰሪያለሽ? እዚህ አደርኩኝ። ማድርበ ቦታ አጥቼ እዚህ ቤት። አዎ እዚህ ሚያደርሽ ማን? አታልቅሽ። ስምሽ ማን? ሂክማ። በቃ ነው። ለምን ምንም ሰላቸው፣ ውሃ ደፉብኝ። አታልቀሽ እንግዲህ፣ ሰርፕራይዝ ነው። አምኒቀ ይሄ እንዴት ይወጣ አማ ወይ እሺ፣ እኔ በምን ልተባበርሽ? በምን ልርዳሽ? ብርዱስ ነው አይዞሽ እሺ አታልቅሽ እናት ዝምሽን ሂክማን ያልሽ በቃ እኔ ይዤ ሄዳለሁ እሺ እኔ ይዤ ሄዳለሁ እኔ ጋር ትሆኛለሽ እሺ እዚህ ቤት ውስጥ ነው ያደርሽው አዎ እዚህ ቤት ማለት በቦታ ጥሩ በቃ ሽ እናት አታልቅሽ በእናታችሁ እሱማ ቤተሰብ ቤቱን አይታችሁት ጀብ ያልበላት ጀብ ያልበላት በእናታችሁ እማ አታልቅሽ እሺ ናይሽ ወደ ነ ቤተሰብ የለሽ? ቤተሰብ አለኝ። ሩቅ ናቸው። ነው አሁን ሩቅ ናቸው፣ ገጠር ነው። እናቴ በቃ አሁን ቤት ይዤሽ እሄዳለሁ። እኔም የምኖረው እናቴ ጋር ነው። እሺ እዛ ትሄጃለሽ፣ ከኛው ጋር ትቀመጫለሽ። እኔ እንደ ልጄም እንደ እህቴም አይሻለሁ። አንቺን የምታክል እህት አለች። እናም የልጅ እናት፣ እሺ እማ፣ እና ቤት ይሰበሉ ልጆቻችሁን። እንደዚህ እንከና ብቻ ከባድ ነው። ሴት ልጅ ያለው እኔ ምን እንደምናገር ራሱ አላውቅም እና እኔ ወደ ቤት እንሄድ ምን ነበረ የምትሠሪው ስንሰራ ቤት ምናምን ጠርግ ነበር ከዛ ቤት ጠርጌ ቤት እቃ ከዛ ልጅ መጠበቅ ነበር ስራዬ ከዛ ሴትዮዋ መጣ ከስራ ከስራ ስትመጣ እኔ ልጅቷን እያጫወትኳት ነበር አንቺ ልጅ መጣሽብኝ ብላኝ ከዛ መታችኝና ከዛ ግማሹ ልብስ ይዤ ወጥቼ ከዛ እንትን ብዬ ከዛ ወጣውኝና እዚህ ቤት መጥቼ ማታ ነው ደግሞ አባረረችኝ። በማታ አባረረች፣ በድድቅ ጨለማ። አዎ፣ የት ሂጂ በላ። በዚህ ሰዓት ምን አቅላታለሁ? ከዛ ወጥቼ እዚህ ጋር እያለቀስኩኝ ማንም የለም። ከዛ ውሃ ደግሞ ደፋች። ወሁን እናት አይዞሽ፣ በቃ አይዞሽ ያለሽ ከአሁን በኋላ እሺ፣ ምናምን አትማሪም ትምህርት አልተማርኩም። ትምህርት አሁን ሁለተኛ ክፍል ብቻ ተምሬ ከዛ እናቴን እና አባቴ ደግሞ ሞቶ ነው እናቴን ለመርዳት ወጥቼ ከዛ እንደዚህ ሆንኩኝ። የኔ እናት አባትሽ አርፏል በህይወት የለም። እና እናትሽ አለች። አንቺ ስንተኛ ልጅ ነሽ ለእናትሽ? አንደኛ ራ አባቴ አለ እህቴ አለች ወንድሜ አለ። ግን እናቴ ለመርዳት ወጥቼ ከዛ እንደዚህ ሁኜ እንትን አልኩኝ። ይህንናት አይዞ ሽሽ አይዞ ሽማ። እና ቤተሰብ ቤታችን ውስጥ አዲስ ሰው ተቀላቅሏል። ስሟም ሂክማ ትባላለች። ተዋወቋት። ከአሁን በኋላ እኔ ከጎንሽ ነኝ፣ እሺ? እኛ ቤት ትኖሪያለሽ፣ ያለሽ በቃ እንደፈለግሽ ማለት ነው። እንደ ቤት ሻይተሹ እንደ ሰር ልቀበለሽ ልቀበለሽ ነሽ በቃ ኔድ እሺ እና ቤተሰብ እንደምታዩት ነው። ልብስን ምናምን እንደዚህ ያስይዛት፣ እንደገና ውሃ ደፍታ፣ አባት ጫካ ውስጥ ምናምን እንደዚህ ኦና ቤት ላይ ትታት እንትን ብለናል። ተገናኝተናል ማለት ነው። እኔ እንኳን እናቴን ሰርፕራይዝ ላደረጋት የነበረው ሌላ ነገር ነበረ። ነገር ግን ሌላ ሁለተኛ ሰርፕራይዝ አለ ማለት ነው በሂክማ እና፣ እስቲ ብቻ ከባድ ነው። እዚህ ቤት ሰላሙ አሌይኩም። እኔ የምልሽ አዲስ ሰው ሰርፕራይዝ ላረገሽ ነይ። ማ ያው እናቴ ናት። ተዋወቅን። እንዳገኘ አታውቂያለሽ፣ እዛ ጫካ ውስጥ ሰው ቤት ምናምን ነገር እየሰራች ብሯን ከልክለዋት ልብሷን ግማሹን ወስደው ግማሹን ሰጥተዋት ውሃ ምናምን እንትን ብለውባት ደፍተውባት ማለት ነው። አሁን የቤታችን አዲስ እንግዳችን ናት ማለት ነው። ስሟ ሂክማ ይባላል። ማይባላል ማመርጥስም አይቀራይል ሸማ እዚህ ቤት አይደለ። እኔ እናት ሂክማ ያው እናቴ ማለት እሷ ናት። እሺ አሁን ገላሽን ትታጠቢ ያለሽ እሺ። እኔ ደግሞ ሌላ ሰርፕራይዝ አደረግሻለሁኝ ብዬሽ ስመጣ ሰመጣ ከዛ ድምጿን ሰማሁኝ እዛ እንትኑ ጓሮ ላይ ማለት ነው። ዝም ብላ ቁጭ ብላ ወጪ አካ እና ምን የሆነ ደሳሳ ቤት ውስጥ ብቻዋን እያለቀሰች አገኘዋት እና እህት ሀገር ነበር የምትሰራው እዚህ አካባቢ ነው እዚህ አካባቢ ነው አለች እና የእንጀራ አባቴ ነው ያለው። አባቴ ሞቷል እና እዚህ ቤት ውስጥ ምናምን ነው እሺ የምትኖርም እናቴ ናት። እኔም አለሁኝ አንድ ልጅ አለኝ ወንድም እናት አለኝ አባት አለ ማለት ገባሽ። እና ከኛ ጋር ብትኖሪ ቅር አይልሽም? አደለ ስንብር ነበረ መክፈልሽ? እሷ አንድ ሺህ አንድ ሺህ የኢትዮጵያ ብርና ቤተሰብ እንዴት ነው እንዲህ ሰራተኛ ምናምን ነገር አምጥታኝ ግፍ የምንሰራ ሰዎች፣ እውነቴ ነው የምላችሁ ነገ የራሳችን ቤት ማንኳክቶ የሚመጣ ልጆቻችን ምን አይነት ሕይወት እንደሚገጥማቸው አናቅም። ምን አይነት ኑሮ እንደሚገጥማቸው ስለማናቅ ግፍን ግንባን ሰራ ጥሩ ነው እና ልክ አሁን አንድ ሰውን እንደ ሰራተኛ ስትወስዱ እንደ ቤተሰብ አካል ነው መንከባከብ ያለብን እንጂ ውሃ መድፋት፣ ገንዘብ መከልከል፣ በማታ ማባረር ምናምን። አሁን እች ልጅ ብትደፈር ምናምን ወንድ ቢጫወትባት የሆነ አደጋ ምናምን ነገር ቢደርስባት ጎዳና ተዳዳሪ ነው የምትሆነው። አያችሁ አይደል? ለምን አቅመ ደካማ ቤተሰቦች ምናምን ነገር ነው ስላሏት ማለት ነው። እና ለዛ ነገር ደግሞ እኔ ሌላ ነበር እንዲሁም ሰርፕራይዝ ላደርጋት የነበረው እናቴን ግን፣ የፈጣሪ ነገር ይሄ ሆነ ማለት ነው። እና ብቻ ምን እንደምል አላውቅም። እንዴት ነው ስታይ? ምናምን ነገር ደስ ያለሽ? በጣም ነው ደስ ያለሽ? እሺ። አሁን ገላሽ ምታቅላለሽ? ምግብ ምናምን ትበያለሽ? እሺ። ምን ነው ምን ታያለሽ? ምንም ጥሩ ደስታ ተሰማ ላይ እኔም ሰው ያስፈልገኝ ነበር።

እኔ ከቤተሰብ ጋር ላስተዋውቅሽ። እዚች ጋር ቤተሰብ አለ፣ እስኪ ሰላም በያቸው። ሰላም ሰላም፣ እንዴት ናችሁ በይ። ሰላም ሰላም፣ እንዴት ናችሁ? ገና ናችሁ አላችሁ አላችሁ። ስምሽ ማን ይባላል? ንገሪያቸው። ስሜ ይክማ ይባላል። ነው ሂክማ ትባላለች። ስንት አመትሽ? አስራ አምስት አመት። በአስራ አምስት አመት ሰው ቤት ምናምን ነገር ለመስራት የገባሽ እናት። አይዞሽ እሺ

ሰብን ተጎታ ጫካ ለጫካ በጣም ከባድ ነው። አምስት ዓመት አገኘ ሺክ ማውሃ ነይ በቀቢ ነስኪ እስከሚሰራ ሁሉም ነገር ያልፋል። እና እኔም እንደ እህትሽ እንደ እናትሽ ያዛሁህወት አል ተኝተሽ ነበር። ለእናቴም ደውላ አድርጉላት ትንሽ ጫንጫን እያላት እና ደውላ አድርጉላት። የቀረውን ደግሞ አንቺ እናቴም እንዳልኳችሁ እያመማት ነው ያስፈልጋት ነበረ እንግዲህ ሰው አግኝታለች ማለት ነው። እኔ እህቴ ለናቴ ልጇ እሺ፣ እንዳትፈሪ እንደ ቤትሽ እዩ የፈለግሽ ነገር ምናምን ጠይቂን፣ የኔ እናት ራብሽ አይደለ? አይዞሽ እናቴ፣ እሺ። ሁሉም ነገር ያልፋል። ሁሉም ለመልካም ነው። እሺ። አንድ ብርጭቆ እሺ እና ውድ ቤተሰቦቻችን በቃ ቤታችን ውስጥ አንድ ሰው ተቀላቅሎናል ማለት ነው እና ከአሁን በኋላ አለች ማለት ነው ከኛ ጋር ሰላማችሁ ይብዛለን እንወዳችኋለን ሌላው ሰፕራይዝ ደግሞ በሌላ ጊዜ ለእናቴ እነግራታለሁ ማለት ነው በሌላ ቪዲዮ ተመልሰን እንመጣለን እና ሳይውል ሳይረፍድ ማለት ነው የሂክማን ሳቅ ደግሞ እናሳያችሁ ማለት ነው ቤተሰብ እና ይውልኝ ስሙልኝ

ምንኛ ደስ ይላል፣ እንደዚህ ለሰው ሳቅ ምክንያት መሆንና ልብስ ደግሞ ለብሳ ይውልኝ እና ልብሱን እንዲህ ለብሳለች ይውላችሁ። ምን ተሰማሽ አሁን? ደስታ ወላሂ በጣም ነው ደስ ያለሽ? አዎ፣ አላህ ይስጣችሁ። አሜን፣ አሜን። አላህ ከቤታችሁ ምንም እንዳታጡ። አሜን። እና በቃ አላህ ደሞ ከዚህ ይበልጥ ነገር አላስጣችሁ። አሜን። እኔ በጣም ደስ ብሎኛል ይሄን በማግኘቴ ያላሰብኩት እና ገኘሁት እና ቤተሰብ፣ እንደምታዩት እንግዲህ ልብሷን ለብሳ ከዛን ደግሞ ስትመርቀን ነበረ። በልጅ አንደበት መመረቅ ምንኛ ደስ ይላልና ቤተሰብ በጣም ነው ደስ የሚለው በቃ ማለት እንዲህ ለሰዎች ደስታ ምክንያት መሆን ለሰዎች ሳቅ ምክንያት መሆን በጣም ነው የሆነ የራሱ የሆነ እርካታ ያለው ማለት ነው። እና ግን ለአዘናቸው ምክንያት መሆን በጣም ስቃይ ነው፣ በነገራችሁ ላይ የአይምሮ ጸጸት ነው። እና ሁላችንም ለሰዎች ሳቅ ብቻ ምክንያት እንሆን፣ ሰላማቸው ይብዛለን። ቻው ደህና ነው ባይ ቤተሰብ።